ሰላም ውድ ተከታታዮቻችን፣ የዛሬው መረጃችን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ አመሰራረት ታሪክና አሁናዊ ሁኔታ ይሆናል። እስከ መጨረሻው ድረስ ተከታተሉን። ከሰሞኑ ከማክሰኞ ሰኔ 24 እስከ 25 2025 በፈረንጆች አቆጣጠር በኔዘርላንዷ ዋና ከተማ በሆነችው ዘሄግ ጉባኤውን ያካሄደው የ32 ሀገራት ወታደራዊ ጥምረቱ የሆነው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የዓለም ትኩረት ስበው ከሰነበቱ ክስተቶች ዋነኛው ጉዳይ ነበር። በዚህ የሀገራቱ መሪዎች በተሳተፉበት ጉባኤ የድርጅቱ አባል ሀገራት ከአጠቃላይ የሀገር ውስጥ ገቢያቸው ወይም የጂዲፒያቸው ከሀያ ሰላሳ አምስት ጀምሮ አምስት በመቶ የሚሆነውን ለመከላከያ ኃይል በጀት እንዲያውሉት ከስምምነት ላይ የደረሱ ሲሆን ይህም በድርጅቱ ታሪክ ነጥብ ቀያሪ ከሆኑ ውሳኔዎች አንዱ መሆኑ ተነግሮለታል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የተመሰረተው በ1949 በፈረንጆቹ አቆጣጠር ማለትም የዛሬ 76 ዓመት ነበር። የ1949 ላይ ኔቶን የመሰረቱ አባል ሀገራት 12 የነበሩ ሲሆን አሁን የድርጅቱ አባላት ቁጥር 32 ደርሷል። ኔቶ ኤፕሪል 4 1949 በ በዋሽንግተን ዲሲ ላይ በተፈረመ ስምምነት የተመሰረተ ሲሆን አላማውም ከሁለተኛው የዓለም ጦርነት ማግስት በአውሮፓ የሚፈጠሩ የደህንነት ስጋቶችን ለመመከትና የሶቪየት ህብረትንና የኮሚኒዝምን ተጽዕኖን ለመጋፈጥና ለመግታት አላማ ያነገበ ነበር። በወቅቱ በምስራቅ አውሮፓ ትልቅ ተጽዕኖ እየፈጠረች የመጣችው የያኔዋ ሶቪየት ህብረት ተጽዕኖ ስጋት ያደረባቸው የምዕራብ አውሮፓ ሀገራት ነበሩ የወታደራዊ ትብብር ሀሳቡን ያመነጩት። ኔቶ በአጠቃላይ ሶስት ዓላማዎችን ለማሳካት እንደተመሰረተ ይገለጻል። እነሱም የሶቪየት ህብረትን ተጽዕኖ እና መስፋፋትን ለመግታት፣ በአውሮፓ እያቆጠቆጠ የነበረውን በወታደራዊ ኃይል የታገዘ ብሔርተኝነትን በሰሜን አሜሪካ ድጋፍ ለመግታትና ና የአውሮፓን የፖለቲካ ህብረትና አንድነትን ለማጠናከር በማለም ነበር። ለዚህ ዋናው ምክንያትም በሁለተኛው የዓለም ጦርነት በአውሮፓ የገጠማትን ከፍተኛ ሰቆቃንና የህዝብ እልቅትን እንዳይደገም በመስጋት እንደሆነ ነው የሚነገረው። በሁለተኛው የዓለም ጦርነት አውሮፓ ከ36.5 ሚሊዮን በላይ ህዝብ እንዳለቀ ና ከዚህም 19 ሚሊዮን የሚሆነው ሲቪል ህዝብ እንደነበረ ይገለጻል። ይህን እልቅት እንዳይደገም ነው አውሮፓ ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ትብብርን ማጠናከር ና ስጋት የመሰላቸውን ሀይል በጋራ ለመጋፈጥ ወይ ወደ ስምምነት መብጣት የጀመሩት ኔቶም የዚህ ውጤት ማሳያ ነው። በተለይም በ1948 በያኔዋ ቼኮዝላቫኪያ የኮሚኒስት ርዕዮተ ዓለም አቅንቃኞች ባካሄዱት መፈንቅለ መንግስት የኮሚኒዝም መስፋፋት ስጋት ያደረባቸውም የምዕራብ አውሮፓ ሀገራት ይህን የኮሚኒዝምና የሶቪየት ህብረት መስፋፋትን እንደ ትልቅ የደህንነት ስጋት አድርገው ወሰዱት። በመቀጠልም በጋራ አንድ ላይ በመደራጀት የደህንነት ዋስትና የመሆናቸውን ድርጅት ለመመስረት ማማተር ጀመሩ። እርግጥ ለኔቶ መመስረት እንደ መነሻ የሚቆጠሩ በ1947 ፈረንሳይና እንግሊዝ ወይም ዩኬ የፈረሙት ደንቅሪክ የተባለ ወታደራዊ ስምምነት እንደሆነ ይነገራል። ይህ የፈረንሳይና እንግሊዝ ስምምነት በ1948 ላይ የብራሰልስ ስምምነት በሚል ተቀይሮ ቤልጂየም፣ ሉክዘምበርግና ኔዘርላንድስ ተጨምረውበት የአምስት ሀገራት ስምምነት ሆኖ ነበር። ይህ የምዕራብ አውሮፓ ሀገራት የጀመሩት ወታደራዊ ትብብር አድጎ ነው በ1949 አሜሪካ፣ ካናዳና ሌሎችም የአውሮፓ ሀገራት ተቀላቅለው በዋሽንግተን ባደረጉት ጉባኤ ኔቶ የተመሰረተው የኔቶ መስራች ሀገራትም ቤልጅየም፣ ካናዳ፣ ዴንማርክ፣ ፈረንሳይ፣ ጣሊያን፣ ሉክዘምበርግ፣ ኔዘርላንድስ፣ ኖርዌይ፣ ፖርቹጋል፣ ዩናይትድ ኪንግደም ወይም እንግሊዝና አሜሪካ ናቸው። ኔቶን ሲመሰርቱ እነዚህ አስራ ሁለት ሀገራት የተስማሙትም በአንዱ የኔቶ አባል ሀገር ላይ የተቃጣን ጦርነት ወይም ወታደራዊ ትንኮሳን በሁሉም የኔቶ አባል ሀገራት እንደተፈጸመ ተደርጎ እንዲቆጠር ነው በዚህ ስምምነት መሰረትም መሰረትም የተወረረችው ወይም ወታደራዊ ጥቃት የተፈጸመባትን አባል ሀገር ሉዓላዊነትን ለመከላከል ሁሉም አባል ሀገራት ወታደራዊ ድጋፍ በማድረግ እንዲመክቱ በድርጅቱ መተዳደሪያ ደንብ አንቀጽ አምስት ሰፍሮ ይገኛል። በወቅቱ የድርጅቱን መተዳደሪያ ደንብን በማጽደቅ ትልቅ ድርሻ የተጫወተውም ካናዳዊ ዲፕሎማት ሌስተር ፕርሰን የተባለ ሰው ነበር። የኔቶ ቀዳሚና ዋና ዓላማ በቀዝቃዛው ጦርነት ወቅት የሶቪየት ህብረትንና የኮሚኒዝም ርዕዮተ ዓለምን መስፋፋት ለመግታትና ዋና ዓላማ አድርጎ ቢቋቋምም በ1950 በተከሰተው የኮሪያ ጦርነት የኔቶን ወታደራዊ አደረጃ ይበልጥ እንዲጠናከር እንዳደረገው የድርጅቱ ታሪክ ይገልጻል። የኔቶን መመስረት ስጋት የፈጠረባት ሶቪየት ህብረት በበኩሏ በ1955 ዘው ዋርሳው ፓክት ወይም የዋርሳው ስምምነት የሚል የምስራቅ አውሮፓ ሀገራትን የያዘ ወታደራዊ ጥምረት የመሰረተች ሲሆን የዚህ ስምምነት መመስረትን በቀዝቃዛው ጦርነት ወቅት የምዕራቡና የምስራቁ ዓለም ክፍፍልን ይበልጥ አጉልቶታል። የቀዝቃዛው ጦርነት ይበልጥ እንዲጋጋልም የራሱ አስተዋጽኦ አበርክቷል። ኔቶ ከተመሰረተ ጊዜ ጀምሮ አስር ጊዜ አባል ሀገራትን ወደ ድርጅቱ በማካተት ከ12 መስራች ሀገራት ወደ 32 ሀገራት ሊያድግ እንደቻለ ነው የድርጅቱ ታሪክ የሚያሳየው። የመጀመሪያው የድርጅቱ መስራ መስፋፋት የጀመረውም በ1952 ግሪክ እና ቱርክ ወደ ኔቶ አባልነት ሲቀላቀሉ ነበር። ቀጥሎም ምዕራብ ጀርመን በ1955 ና ስፔን በ1982 ወደ ኔቶ የተቀላቀሉ ሀገራች ናቸው። በ1991 የሶቪየት ህብረት መፍረስን ተከትሎ የዋርሳው ስምምነት የተበተነ ሲሆን ከሶቪየት ህብረት ተገንጥለው ነጻ የወጡና ሌሎችም የአውሮፓ ሀገራት የኔቶ አባል ለመሆን ጥያቄ ማቅረብ ጀመሩ። ይህን ተከትሎም ቼክ ሪፐብሊክ፣ ሀንጋሪ ና ፖላንድ በ1999 የኔቶ አባል የሆኑ ሲሆን በ2004 ደግሞ ቡልጋሪያ፣ እስቶኒያ፣ ላትቪያ፣ ሉታንያ፣ ሩማኒያ፣ ስሎቫኪያ እና ስሎቬኒያ ወደ ኔቶ ተቀላቅለዋል። በመቀጠልም አልባንያ ና ክሮኤሽያ 2009፣ ላይ ሞንቴኔግሮ 2017፣ ሰሜን መቄዶንያ 2020 የኔቶ አባል የሆነ ሀገራት ሲሆኑ ቅርብ ጊዜ የተቀላቀሉት ደግሞ ፊንላንድ 2023 ና ስዊድን 2024 ናቸው ፊንላንድ እና ስዊድን ለረዥም ጊዜ በወታደራዊ ጉዳዮች ላይ ገለልተኛ አቋም ይዘው የቆዩ ቢሆንም በ2022 ሩሲያ ዩክሬንን መውረር ተከትሎ ስጋት ስላደረባቸው የኔቶ አባል ለመሆን ጥያቄ አቅርበው ተቀባይነት አግኝተዋል አሁን ላይ ሰላሳ ሁለት አባል ሀገራትን የያዘው ኔቶ በ2022 ሩሲያ ዩክሬንን መውረሯን ተከትሎም ድርጅቱ ወታደራዊ ኃይሉን እያጠናከረ ይገኛል። የተለያዩ ሀገራትም የኔቶ አባል ለመሆን ጥያቄ በማቅረብ ላይ ይገኛሉ። ቦስኒያና ሄርዞጎቪና፣ ጂኦርጂያና ዩክሬን አባል ለመሆን ጥያቄ ካቀረቡት ሀገራት ውስጥ ይጠቀሳሉ። የትኛውም የአውሮፓ ሀገር ድርጅቱን የሚጠይቃቸው ወታደራዊ ፖለቲካዊና ኢኮኖሚያዊ መስፈርቶችን እስካሟላች ድረስ አባል ለመሆን ጥያቄ ማቅረብ የምትችል ሲሆን አንዲት ሀገር ወደ ኔቶ አባልነት እንድትቀላቀል ግን ሁሉም የድርጅቱ አባል ሀገራት መስማማት አለባቸው። አንድ ሀገር አዲስ ሀገር አባል አባል እንዳትሆን ከከለከለችም የአዲሷ ሀገር ጥያቄ ተቀባይነት አይኖረውም። የኔቶ ሰላሳ ሁለት አባል ሀገራት በድምሩ ከ3.4 ሚሊዮን በላይ ወታደራዊ ኃይል አላቸው። በተጨማሪም በዓለም ካሉት ዘጠኝ ኒውክሊየር ቦምብ ያላቸው ሀገራት ሶስቱ ማለትም አሜሪካ፣ ፈረንሳይና እንግሊዝ የዚህ ድርጅት የኔቶ አባል ሀገራት ሲሆኑ በጦር መሳሪያም ከዓለም ቀዳሚ የሆኑት ሀገራት እዚህ ድርጅት ውስጥ የሚገኙ ናቸው። አሜሪካ 1.3 ሚሊዮን ወታደር በመያዝ ቀዳሚዋ ሀገር ስትሆን፣ ቱርኪ፣ ፖላንድ ተርኪ ፖላንድ እና ፈረንሳይ እስከ አራተኛ ደረጃ ባለው ይከተላሉ። የኔቶ ዋና መቀመጫ ቤልጅየም ብራስልስ ሲሆን የድርጅቶ የበላይ ኃላፊ ዋና ጸሐፊ በሚል ይጠራል። እስከ ዛሬ ድረስ ኔቶን የመሩ ዋና ጸሐፊዎች 14 ሲሆኑ 14ቱ ወንዶች ብቻ ናቸው። እስከ ዛሬ ኔቶን የመራች ሴት የለችም። የኔቶ አመታዊ በጀት ለሲቪል ወታደራዊና የደህንነት ጉዳዮች በሚል የሚከፋፈል ሲሆን አጠቃላይ አመታዊ በጀቱ ከ3.6 ቢሊዮን ዶላር በላይ እንደሆነ ይነገራል። አጠቃላይ አመታዊ የኔቶ አባል ሀገራት ወታደራዊ በጀት ደግሞ ከአንድ ነጥብ ሶስት ትሪሊዮን በላይ ያልፋል። የወቅቱ የኔቶ ዋና ጸሐፊ 14ተኛው ድርጅቱ ኃላፊ ኔዘርላንዳዊ ማርክ ሩተ ነው። ሰሞኑን የአሜሪካው ፕሬዚዳንት ዶናልድ ትራምፕን አባየ ብሎ ጠርቶት መሳቂ ሆነ የሰነበተው ሩተ ትራምፕም እሱ በጣም ይወደኛል ስል ሩቶን ገልጾታል ሩተን ገልጾታ በኔቶ ውስጥ ውሳኔዎች የሚወሰኑት በስምምነት እንደሆነ የድርጅቱ መተዳደሪያ ደንብ ይገልጻል። ይህም ማለት የሆነ ውሳኔ ለመወሰን ሁሉም አባል ሀገራት መስማማት አለባቸው ማለት ነው። በስምምነት ለተወሰነ ውሳኔም አባል ሀገራቱ ለተፈጻሚነቱ በጋራ ሊሰሩ ግድ ይላቸው። እስከ ዛሬ አባል ሀገራቱ ሁለት በመቶ የአጠቃላይ ሀገር ውስጥ ገቢ ወይም ጂዲፒያቸው ለወታደራዊ በጀት እንዲያውሉ የሚያስገድደው የድርጅቱ መተዳደሪያ ደንብ ሩሲያ ዩክሬይንን መውረሯ ተከትሎ ግን የዓለም ወታደራዊ ስጋት እያየለ በመብጣቱ አሁን ላይ የድርጅቱ አባል ሀገራት ከአጠቃላይ ጂዲፒያቸው ከአስር አመት በኋላ አምስት በመቶ የሚሆን ለመከላከያ ሀይላቸው እንዲያውሉ ተስማምተዋል። ዓለማችን በየጦር መሳሪያ እና በወታደራዊ ሀይል ቅድድም የገባችው የዓለማችን ሁኔታ የኔቶ አባል ሀገራት ለመከላከያ ኃይላቸው የሚመድቡት በጀት ማደግም ወታደራዊ ፉክክሩን ይበልጥ እንዳያጋገለው ስጋት ፈጥሯል። ሰላምና መረጋጋትን የሰፈነባት ዓለም ለሁሉም እየተመኘን ሰላም ሰንብቱልን እንላለን። መልካም ቆይቱን